ሰላም፣ ሰላም የሚል እኮ ቤተሰቦች፣ እንዴት አላችሁ? ደህና ናችሁ ወይ? ሁሉ ሰላም? ቆይ በሩ ልዝግባ። እንዴ እንዴት ናችሁ? ቤተሰቦቻችን፣ ሁሉ ሰላም? ጤንነት እንዴት ይዟችኋል? ዛሬ አዲስ አበባ ትንሽ ቀዝቀዝ ብላለች። አየሩ ትንሽ ቀዝቀዝ ብሏል። ያው እንደምታዩት ዝናባማ ነውን ልብስብስ አድርገናል። ኮፍያችንም ለባብሰላል እና እግረ መንገድ እንዴት ነኝና ያለሁትኝ እስኪ እናትን ለምን ትንሽ አላብሳ ጫት ብዬ እንደው ክፋት ሳስብ ኢንተርኔት ላይ አንድ ተኮላየሁ እና እሷን ነገር ቀለል ያለሽ ስለሆነች ያው ከበድ ያለ ከሆነ እናንተንም ቁጣችሁን አልችለውም። ስለዚህ ያው ቀለል ያለች ፕራንክ ላድርጋት ብዬ አሰብኩኝ። ሰው ምንድነው ምሳሌን በላ ነው። አሁን እሷ ኪችን ያለችው እና መኝታ ቤት ውስጥ ገብቼ ነው ይሄን ቪዲዮ እየቀረጽኩ ያለሁት። ትንሽ እናንተንም ዘና ያደርጋል ብዬ አስባለሁ። ላይክ፣ ሰብስክራይብ፣ ኮመንት ማድረጋችሁን አትርሱ። ቪዲዮውን እንግዲህ ለእናንተም እንዲኖር እንዲኖር አላችሁ የሚደረገውን ነገር ታዩታላችሁ። ሰው ቪዲዮውን እንሰራለን። ቀስ ብዬ የካሜራ ሴታፑን አስተካክልና በጣም የማትወደውን ነገር ነው ማድረገው። ሪያክሽኗን እናያታለን አብራችሁ

እንግዲህ ይህን ይመስላል ይመስላል፣ የዛሬ አበላላችን ይህን ይመስላል። እስኪ እናንተንም ልጋብዛችሁ አበላል እና ከዚህ እ